አረብ ሀገር መልፋት ጥቅሙ ምንድን ነው? ታዲያ ምንድን ነው ጥቅሙ? ኧረ አሁንስ በንዴት ተቃጥሌ ልሞት ነው። ኡፍ ዛሬ ግን በጣም ተናድጬ ነው የመጣሁት ማለት ነው። በጣም ከፍቶኛ። ፊቴንም እንደምታዩ ደስተኛ አደለሁም፣ እና በጣም ነው የተናደድኩት። ወላሂ አሁን ይህንን ለማሰራት በጣም ታውቁታላችሁ፣ በአሁኑ ሰዓት ነገሮች ውድ ናቸው። አንድ ነገር ላሰራ ስትሉ በጣም ወጪ እዛ ላይ ነው ማለት ነው። ከአቅማቸው በላይ ነው የሚሆነው እኔ ስራ ቁም ያለሁኝ ጉልበት ደክሟል። አሰላሙ አሌይኩም ወረህመቱላህ ወበረከቱ። ድነት ተከበሯችሁ የመንሱራት በአድማጭ ተመልካቾች ይሄ እንደምን አላችሁ በያላችሁበት ሰላማችሁ ይብዛ። ዛሬ በአዲስ ቪዲዮ መጥቼ አለሁ ማለት ነው። ዛሬ ግን በጣም ተናድጄ የመጣሁት ማለት ነው። በጣም ከፍቶኛ ፊቴንም እንደምታውቁ ደስተኛ አይደለሁም። አንዳንድ ጊዜ ማለት ነው፣ ያኔ ዱንያ አትጠገብም። ዱንያ ሞላ ጨረስን ብላችሁ ስታስቡ የሆነ ነገር ይፈጠራል ማለት ነው። እንግዲህ ባለፈው መጥቼ የሆነ ቪዲዮ ለቅቄ ነበር። በቃ ስለ ተከራዮቹ፣ ስለ ቤቴ አንዳንድ ነገር ብያችሁ ነበር። በዛ እየተናደርኩ እያለ ደግሞ ዋናውን ቤት ሳየው ኮርኒሱ ወይ መቃጠም ነው። ግን ይህን ባልነግራችሁ ይሻለኛል ማለት ነው። አንዳንድ ጊዜ አረብ ሀገር ያላችሁ እህቶችም እንደኔው ስሜት ስለሚኖራችሁ ማለት ነው። ማለት ብዙ አመት ለፍታችሁ፣ በስጤት ጉልበታችሁ አልቆ፣ ብዙ ነገር አሳልፋችሁ፣ አገራችሁ ላይ ያለው ነገር ደግሞ የሆነ ነገር ሲበላሽ በጣም ነው የምትናደዱት ማለት ነው። ማለት የለፋችሁበት ሆነ ነገር ላይ በቃ የማያስደስት ነገር ያላቸው ማለት ነው አሁን እኔ እንግዲህ ቤቴ ልገባ ዛሬ ነው እያልኩኝ ቤቴ ተጨራርሷል አልহামዱሊላህ እያልኩኝ አልহামዱሊላህ እያልኩኝ እያለ ደግሞ እንደምታውት እንግዲህ በጣም የሚከብድ ነው ሳሎኔ ኮርኒሱ በጣም እንትም ብሏል ማለት ነው ረግቧል በጣም ምን እንደሆነ አልገባኝም። ማለት ኮርኒሱ ሲሰራ የጭቃ ቤት ከሆነ የእንጨት ቤት ከሆነ ጅብሰሙ ቢደረግ እንትን ይላል ይከብደዋል። ቤቱን ስለሚከብደው ቤቱ ቶሎ ይወርቃልና የጅብ ሰሙ ይቅርና የፕላስቲኩ ይሁን አሉኝ ማለት ነው ቤተሰብ ሲያማክሩኝ። እሽ በቃ እንደዛ ከሆነ ባለሙያ አማክራችሁ ይሁን አልኳቸው አረብ ሀገር ያው በፕላስቲኩ ኮርኒሱ ተሰራ ማለት ነው። እና ያው እስካሁን ደህና ነበረ፣ ያው ስንት አመቱ ቤቱ ከተሰራ። አሁን ላይ ግን ሙቀቱ በጣም ኦቨር ሲሆን በጣም ረገበ ማለት ነው፣ እንትኑ ወደታች እንደዚህ ረገበ ኮርኒሱ ማለት ነው ፕላስቲኩ። እና በጣም ነው የተናደድኩት ወላሂ። አሁን ይህንን ለማሰራት በጣም ታውቁታላቸው? በአሁኑ ሰዓት ነገሮች ውድ ናቸው። አንድ ነገር ላሰራ ስትሉ በጣም ወጪው እዛ ላይ ነው ማለት ነው። ከአቅማችሁ በላይ ነው የሚሆኑት። እኔ ስራ አቁም ያለሁኝ ጉልበቴ ደክሟል፣ አእምሮ ይሄ በጣም ዝጓል ማለት ይችላል። አይ ማለት ነው ስንት አመት ሙሉ ልደፍቻለሁ አረብ አገርና፣ አሁን ይሄን ለማሰራት ምን ያህል ብር ነው የሚጠይቀኝ ኮርኒስ እንደ አዲስ? በአሁኑ ሰዓት በጣም ኦቨር ነው ደግሞ። አረብ አገር መልፋት ጥቅሙ ምንድን ነው ታዲያ? ምንድነው ጥቅሙ? ኧረ አሁንስ በንዴት ተቃጥሌ ልሞት ነው። ኡፍ ወይም አለመሰደድ መሰደድ ትርፉ ይሄ ነው፣ በቃ እንደምታዩት ውድ ቤተሰቦቼ፣ እንግዲህ የስንት ዓመት ልፋቴ፣ የስንት ዓመት ጉልበቴን የጨረስኩበት እንደ አዲስ ደግሞ አሁን ኮርኒሱ ሙቀቱ ጋራ ወዴታችን ትንብሏል ማለት ነው። ረግቧል፣ ይታያችኋል፣ ረግቧል ማለት ነው። አሁን እውት ወደዛ ያለው ደህና ነው፣ ከመብራቱ ወደዛ ማለት ነው። ከመብራቱ ወደዚህ ያለው ካስታወቃችሁ ወዴት አጨረግቧል ማለት ነው። እና አሁን ይሄን ለማስተካከል ምን ያህል ብር ነው የሚፈጀው? መልሼ ልሰደድ ነው ወይስ ክርስት ላመጣ ነው? እኔ ልፋቴ በቃኝ። ሀገሬ ላይ በሰላም እኖራለሁ ብዬ ሳስብ፣ እንደገና ደግሞ ቤት ማደስ ማለት ምን ማለት ነው? ኧረ ወይዬ! የስደት ጣጣው አለመሙላቱ አለመጨረሱ። አሁንስ በንዴት ተቃጥዬ ልሞት ነው። እና አሁን ይሄ ኮርኒስ እንደምታዩት ረግቧል ዙሪያውን ያለው ይሄ ጅብሰሙን ጫጩ እንትን እያለ ነው ማለት ነው። እየተሰነጠቀ ነው እንደምታዩት። ኡፍ ወላሂ ልቤነው ልቤ ነው የቆሰለ አሁንስ በንዴት ማለት ነው። ከላይ ሲጫ ነው ይሄ የረገበ ጊዜና ይሄው እንትኑ እየለቀቀ ነው ማለት ነው። ዙሪያውን ጅብሰሙና ኡፍ ባለሙያም ጥቼ እንግዲህ ደግሞ ምን እንደሚለኛ አላቅም። ወተዛ አንድ አንዳንድ የሚታያቸው የተነደለው ጁንታ የመታው ነው ማለት ነው። በጦርነቱ እና ከባድ ነው ስደት መሰደድ። አንዳንድ ጊዜ ትርፋማ ተሆናላችሁ፣ አንዳንድ ጊዜ ደግሞ ኪሳራ መታችሁ። ሌላ ሀሳብ ደግሞ ይህን ለማስተካከል አሁን በቃ ጣጣ ነው ጣጣ ነው የስደት ማለት ነው። አሁን እሱን ላይላዚ ምን እንደማድረግ አላቅም። ተናድጄ ልሞት ነው አሁን። ይህን እንዴት አድርጎን ስ የሚስተካከለው እንዴት ነው ስ? በቃ ምኑ ነው የሚቀየረው? ምኑ ነው የሚነሳው? ወይየው ጥቃት ይታያቸዋል ብዬ አስባለሁኝ። እንግዲህ አሁን ባለሙያ ጠርቻለሁኝ እስከሚመጣ እየጠበቅኩ ነው ማለት ነው። ያው እዛ የሚታየው ጦርነት የመታው ነው ማለት ነው። ያውም ብዙ ተስተካክሎ ነው ተቀያይሮ ነው እንጂ አሁን እንደዚህ ቤት የሚመስለው ማለት ነው። አሁን ይሄ ለእናንተ ላስታውቃችሁ ይችላል። በጣም ረግቧል ማለት ነው ወደታች። አሁን ሙቀቱ እየባሰ ከላይ ቆርቆሮው እየጋለ እንትን እያለ ነው የሚሄደው እየረገበ ነው የሚሄደው ማለት ነው። እና ወላሂ ለአዚም ዱንያ ከባድ ናት። ጨረስና በቃ ስትሉ በሆነ ነገር ደግሞ እንደገና ጅማሬ ይሆንባችኋል። እና ያው ለእኔ እንግዲህ አሁን ደግሞ እንደ አዲስ ባለሙያው ደግሞ ምን ግዢ ምን ይቀየር እንደሚለኝ ራሱ አላውቅም ማለት ነው። ወላሂ ሁነኝ እንደ ወላሂ ለአዚም ቤት መስራት ማለት በጣም የሚከብድ ነገር ነው ማለት ነው። ብቻ አላህ ስቱር፣ እስኪ ዋናው ነገር አፊያ ነው። ግን በጣም ነው የተናደድኩት ማለት ነው። በጣም እንግዲህ ተጨራረሰ እገባለሁ እያልኩ፣ ዛሬ ነገ እያልኩ እንደገና ሌላ ጣጣ። ያው ብዙ ላይ ያስታውቃችሁ ይችላል ማለት ነው። ያው ታውታላችሁ፣ ይሄ እንትኑ ነጫጩ ጅብሰሙ ዙሩ እንትን ብሏል፣ ተሰነጣጥቋል ማለት ነው። አሁን ያከለቀቀ ኮርኒሱ ከላይ እንዳለ ነው የሚወርደው ማለት ነው እና አላህ ይስቱራ። እኔ ዛሬ ነገ ልግባ ያልኩ ሽርም ጉድ ይላል አለሆኝ ለካስ ያልታሰበ ሌላ ዲያ አመጣቢ ማለት ነው። ኡፍ የአረብ አገሩን ልፋታችሁንና የተሰቃያችሁትን ታልፉትና ሌላ በቃ ሀሳብ፣ ሌላ እንደገና ያልታሰበ ወጪ ሲመጣባችሁ በጣም ያናዳል። ብቻ እስኪ ሁሉም ለኸይር ነው። አልሐምዱሊላህ ዋናው ነገር አፊያ ነው። ማለፍ እንችላለን። እንግዲህ ደህና ከሆን ማለት ነው ሀባይቢ። በጣም የሚያሳዝን ነው። እንግዲህ ይሄ ቤት ሲሰራ አረብ ሀገር እያለሁኝ በጅብሰም ይሁን ሲባል ጅብሰሙ ቤቱን ይከብደዋል። ቤቱ የጭቃ ቤት ትንሽ ከባድ ነው። ቆርቆሮ ከላይ ፀሐው ምናምን ነገር እንትን ሲለው ቤቱን ይዞት ይወርቃል ፕላስቲኩ ቀላል ስለሆነ ፕላስቲኩ ይሁን አሉኝ። ማለት ነው እንግዲህ ባለሙያ አማክረው አሁን ግን ያላሰብኩት ሌላ ወጪ አመጣብኝ። እስኪ ይሁን፣ ምንም ማድረግ አልችልም ማለት ነው። አንድ የሆነ ሆኗል አይመለስም እና ውድ ቤተሰቦች የምላችሁ ነገር ምንድን ነው? አሁን ቤት ስታሰሩ በጂፕሰም አሰሩ። በቃ ኮርኒስ ማለት ነው፣ ኮርኒስ በጂፕሰም አሰሩ፣ በደንብ ይዘዋል። እኔ አሁን ባለሙያ ሲነግረኝ ጂፕሰሙ ነው አሪፉ፣ አጥብቆ ያይዘዋል ቤቱን እንደውም ያጠብቀዋል። ፕላስቲኩ ግን ትንሽ ይከብዳል አሁን ላይ ብሎኛልና እስኪ ለእናንተ ምክር ነው ለእናንተም ከእኔ ተማሩ በእኔ የደረሰው በእናንተ ላይ አይ ድረስ ከዚህ ትምህርት ተወስዳላችሁ ብዬ አስባለሁኝ አልሐምዱሊላህ አላኩል ያህል ብቻ ምንም ያላህ እንትን ያለው ነገር ነው የሚሆነ አላ ያፈቀደው ማለት ነው እኔ ባልኩትማ ይኸው በቃ ቀን አስገባ ብቻ ዛሬ ነገ እገባለሁ እያልኩ ነበረ። ሽርን ጉድ እያልኩ የነበረው አልሆነም። እንግዲህ ሌላ ወጭ መጥቶብኛት። እንግዲህ እናንተ ትረዱኝ እንደሆነ አላውቅም። ወይ ውስጤ እያረረ ስቃለሁ። ምንም ማድረግ አልችልም። የሲሉኝ ከበድ ወደፈ ሲሉ ነዛሁ ወደልከም ሲሉኝ ሞልቼ አላህ